ፍሎሪያን ቨርትስን በተመለከተ ረፉ ብለዋል ኒግልስማን። ነው ይንን የሚለው ምን ያርጋችኋል። እስኪ እንስማማበት ይሆናል፣ አንስማማም እንችላለን። በእንግሊዝ ፕሪሚየር ሊግ ህይወትን የጀመረው ህይወትን ከመጀመሩ በፊት ደግሞ በእንግሊዝ ፕሪሚየር ሊግ ላይ በጣም ብዙ የተባለለት ሊቨርፑል ለዝውውሩ 116 ሚሊዮን ፓውንድ ያወጣበት ሃይሊ ኤክስፐክትድ የነበሩ የሊቨርፑል ዝውውሮች ውስጥ አንዱ ፍሎሪያን ቨርትስ ነው። የምናስታውሳቸው በጣም ብዙ ነገሮች አሉ። ሊቨርፑል ብቸኛ ፈላጊው አልነበረም። ባየር ሚዩኒክ ይህንን ተጫዋች መውሰድ ይፈልግ ነበረ። ነገር ግን የልጁ ብቸኛ ምርጫና ፍላጎት ሊቨርፑልን መቀላቀል ስለሆነ ሊቨርፑል ቤት ገባ ፍሎሪያን ቨርትዝ። ይሄ ልጅ ሊቨርፑል ቤት ከገባ በኋላ የቦርሻ ዶርትሞንድ ሰዎች ወደ ሊቨርፑል ከሚሄድ ይልቅ ባየር ሚዩኒክን ቢቀላቀል ይሻለን ነበር አሉ። ምክንያቱም እንደ ሊግ ነው ማሰብ ያለብን ባየር ሚውኒክ የእኛ ዋነኛ ተፎካካሪ ነን። በእንግሊዝ በጀርመን ቡንደስ ሊጋ ዋንጫ ለማንሳት የሚኖረንን ፍላጎት ከሚያበላሹ ብን መካከል አንደኛው ባየር ሚውኒክ ነው። እንደዛም ሆኖ ይሄ መሆኑንም እያወቅን ግን ፍሎሪያን ቨርትዝ የባየር ሚውኒክ ተጫዋች ሆኖ በሊጋችን ላይ ቢቆይ ደስ ይለን። አሁን ስለ ልጁ የሚሰማሽ ስሜት ምናምን ሞቅ እያለ ይመጣል። የሊቨርፑል ደጋፊዎችም እግር ኳስ ተጫዋቾችም ጀርመናዊ የሆኑም በጀርመን እግር ኳስ ላይ ከተተለ ያላቸው በሙሉ የቀድሞዎቹን ተጫዋቾች ሀሳቦቻቸውን ሰጡ። ፍሎሪያን ቨርትዝን ማግኘቱ ሊቨርፑል መቶ አስራ ስድስት አወጣ በሚለው ሳይሆን በድለኝነት መታየት አለበት ተባለ። እነዚህ እነዚህ ነገሮች ተደማምረው ኤክስፔክቴሽንን ከፍ አደረጉ ወይም ብዙ ነገር እንድንጠብቅ ያደርጋሉ አይደለም። ይሄ ከሆነ በኋላ ቀጥሎ ምንድን ነው ነው የውድድር አመቱ ተጀመረ። ፍሎሬን ቨርትዝ ቢጠበቅ ቢጠበቅ ቢጠበቅ ቢጠበቅ አሲስት የለ፣ ጎል የለ። እስካሁን ድረስ የዚህን ሰዓት ላይ ሊቨርፑል እና ፍሎሬን ቨርትዝ ተያይዘው የሚነሱበት መንገድ መልካም አለመሆን ይጀምራል። ዛትስ ትሩ ሂውማን ኔቸር ነው። አንዳንዴ ለአደባባይ የሚውል ስራ እየሰራሽ አትውቀሱኝ አይባልም፣ ሀሳብ አትስጡብኝ አይባልም። ይሁኝ ብለሽ ሰው ሰብስበሽ አድምጡኝ ብለሽ ሲያደምጡሽ የተናገርሽው ነገር ካልጣማቸው ሀሳብ ቢሰጡ መቆጣጣትሽ ምን ልውሰድ። በየትኛው ላይ ስምምነት የለኝም ብለሽ የራስሽን አቋም መውሰድ የአንቺ ፋንታ ነው የሚሆነው እንጂ እንዴት እንዲህ ትላላችሁ አትበይ። እንደዚህ በሉ አስተያየት ስጡ እያልሽ ነው። ለምሳሌ አሁን በእኛ ፕሮግራም ጻፉልን፣ ደውሉልን፣ አስተያየቶቻችሁን ስጡን ምናምን እያልሽ እንዴት እንዲህ ትላላችሁ ልል አልሽ። እንደሚባለው ፍሎሪያን ቨርትዝ ከፋው አስተወሰሻል ከፋው። በጣም በጣም ከፋው። ምን አርግ ነው የምትሉኝ አይነት ነገር አለ እኮ። እናንተ አላችሁ እንጂ እናንተ አላችሁ እንጂ እኔ ግን አሪፍ ነኛል ጀርመንም ገገማ አላት ነው እኔ ያልኩ። ምንም ምንም ሌላ ላ ገገመ በቃ ልጅ ነው። ከአንተ እኮ ከዚህ በላይ ስለጠበቅን ነው እንጂ ስለጠላንህ አይደለም ትችላለህ ብለን የምናምነው ትፈጥራለህ ብለን የምናስበው ተጽዕኖ ከዚህ በላይ ስለሆነ ነው። ምናምን ቢባል አልሰማም። እሱ ለእኔ በጣም አሪፍ ነኝ አለ። ያው ሆላንድ፣ ቴናግ ጀርመን ቨርትዝ አሏት። ምንም ማድረግ አይቻል መስማትም አሁን ይህንን አይነት ሙግት ለምሳሌ ሁለት ጥያቄ ነው ለአንቺ የማነሳው። አንደኛው ፍሎሪያን ቨርትዝን በተመለከተ እሱ እንደሚለው ፊል አድርገሻል? እሱ የሚሰማው አሪፍነት ተሰምቶሻል? አይንሽ እንደዚ አይነት መልዕክት አስተላልፏል ሁለተኛው አሰልጣኙ ኔግልስማን ደግሞ ምን ያርጋችሁ አለ። እሱ ምን ያርጋችሁ ሲል ያስቀመጠው ነገር ጎል አላገባም፣ አዎ፣ አሲስት አላረገም፣ አዎ፣ ግን ምን ያርጋችሁ? እሱ በሊጉ በጣም ብዙ የግብድሎችን የሚፈጥረው ተጫዋች እሱ ነው አለ። የግብድል ይፈጥራል፣ ግን አሲስት ያልሆነ የግብድል ይፈጥራል፣ ግን ራሱን ማያገባው አለና እሱ ላለማግባቱና አሲስት ላለማድረጉ መጠየቅ ያለባቸው ሌሎቹ የሊቨርፑል ተጫዋቾች ናቸው እንጂ ፍሎሪን ቨርትዝ ምን ያርጋችሁ አለሱ ጎል ያላገባው ሌሎቹ እሱ እንደሚፈጥረው የግብ ዕድል ፈጥረው እሱ እንዲያገባ ስላላገዙት ነው። ጦሱ ወደ ሌላ ይሄድ ነው የሚለው። አኪበት ስ የምትስማሚ ማትስማሚ ከሆነ አይ የመጀመሪያው ላይ ለምሳሌ ፍሎሪያን ወደ ሊቨርፑል ሲመጣ የነበሩን ስሜቶች ምንድን ናቸው የሚለውን በደንብ ሁላችንም የምናስታውሰው ነገር ነው። እኔ ግን ከመጣም በኋላ በተለይ ፕሬሲዝን ላይ ያሳያቸው ነገሮች በጣም ትልቅ ተስፋና ኤክስፔክቴሽን እንዲኖር አድርጎኛል። ለእኔ በራሴ ማለት ነው፣ ይለያያል፣ ይገባኛል። ፕሬሲዝን ላይ የሚኖሩ ጨዋታዎች እንዴት እንደሆኑ፣ ከዛ ሊጉ ሲጀምር ደግሞ በትክክለኛ ፉክክር ጨዋታዎች ላይ የሚኖሩት ልዩነቶች ግልጽ ናቸው፣ እንረዳቸዋለን። ግን ደግሞ ሚሆን የሚሰጠን ነገር ደግሞ አለ። ሊቨርፑል በጣም ያስፈራል ብለን እንድንናገር ካደረገን ነገር መካከል አንደኛው ሊጉ ሳይጀመር የፍሎሪያን ቨርትዝ የነበረው በጣም የሚገርም እንቅስቃሴ ነው። ጎሎችንም በፕሬሲዝን ላይ አግብተዋል። ከዛ ደግሞ ጨዋታው ላይ ተጽዕኖ የመፍጠር እድሉም ሰፊ ነው የነበረው። ለዛ ነው ባየር ሚኒኮች እኮ ይናደዳሉ። እስካሁንም ድረስ አስተያየት ሲሰጥ እኔ ሰማለሁ። በተለይ ባየር ሚኒክ የበላይ ኃላፊዎች በሱ ብቻ ሳይሆን በቮልትሜድም ወደ ኒውካስትልም በመሄዱ ይናደዳሉ። እንዲሁም ለቮልትሜድ ከሚገባው በላይ ብዙ ብር ነው የተከፈለበት፣ እንደዚህ አያወጣም ምናምን ሁሉ የሚል አስተያየት ሁሉ ይሰጣሉ። ይሄም በምን ምክንያት መጣ የሚለውን እንረዳለን። ስለዚህ የነበረን ኤክስፔክቴሽን በጣም አሪፍ ነው። እኔ እንደውም ሌላ ከነበረኝ ኤክስፔክቴሽን መካከል አንደኛው ሊቨርፑል ከአጥቂዎቹ ባልተናነሰ ሁኔታ ከፍሎሪያን ብዙ ጎሎች ያገኛል የሚል ሀሳብ ነበረኝ፣ ግን እስካሁን ድረስ በተደረጉ ጨዋታዎች አሲስትም ጎልም የለም። እንደገና ደግሞ በየጨዋታዎቹ ላይ ተጽዕኖ የመፍጠር እድሉንም በአብዛኛው እያየ ነው አይደለም። ስለ ሁጎ ኢኬቲኬ የምናወራው ነገር እኮ ይበልጣል ስለ ፍሎሪያን ከምናወራው ነገር ማለት ነው። በእርግጥ የተለያዩ ተጫዋቾች ቢሆኑ ስለዚህ የነበረን ኤክስፔክቴሽን እና ከዛ ደግሞ አሁን በሊቨርፑል በፉክክር ጨዋታዎች ላይ የሚያሳየው እንቅስቃሴ እኩል ሄዷል ብሎ መናገር አይቻልም። እኩል ሄዷልን ብቻም ሳይሆን ከተጠበቀው ያነሰ ቢሆንም ጥሩ እንቅስቃሴ እያሳየ ነው፣ ጥሩ ተጽዕኖ እየፈጠረ ነው ብሎ ለመናገርም የሚያስቸግር ይመስለኛል። ስለዚህ የሆነ ልክ ያልሆነ ያልተመቸው ነገር አለ ማለት ነው እና እራሱ እንደተናገረውም ይሄ በጣም ጥሩ አይደለሁም እንጂ ጥሩ ነኝ የሚለውን ማስተያየት ለመቀበል እኔ ይቸግረኛል። አንድ የምረዳው ነገር አንድ የምረዳው ነገር ትልቁ ወደ ሌላ ሊግ ነው የመጣው ወደ እንግሊዝ ፕሪሚየር ሊግ ነው የመጣው። ቀላል ተጽዕኖ ይፈጥራል ብለን አናስብም። ግን ደግሞ የመላመጃ ጊዜዎቹ በዚህ ልክ ረጅም መሆን አለባቸው ወይ የሚለው አንድ የሚነሳ ጥያቄ ይመስለኛል። ሁለተኛ ግን ሌላ ደግሞ የሚገባኝ ነገር የእንግሊዝ ላይ ያሉት መገናኛ ብዙሀኖች በየጨዋታዎች ላይ የሚሰጡት ትኩረትና ስለ ተጫዋቾች የሚነገረው ነገር በጀርመን ቡንደስሊጋ ካለው ጋራ የሚመጣጠን አደል። በጣም ብዙ ትኩረት ነው የሚወስዱት። ለዚያ ይመስለኛል አሁንም ፍሎሪያን ቨርትዝ እንደዚህ አይነት በቃ ጥሩ ያልሆነ ስሜት ሊሰማው የሚችለው ጫናውን ለመቋቋም በተወሰነ ደረጃም ቢሆን ሊከብደው የሚችለው አንድም ከተሰጠው ትኩረትና ከሚወጡ ዘገባዎች ብዛት አንጻርም ሊሆን ይችላል ብዬ እገምታለሁ። ግን አይ ዩዥዋሊ ምንድ ነው መሰለች መቶ አስራ ስድስት ሚሊዮን አካባቢ ሲወጣብሽ የሚወጣው የገንዘብ መጠን ጋር ተያይዞ ከአንቺ የሚጠበቀው አገልግሎት ከፍ ይላል። ይሄ ልጅ በጣም ጎበዝ ቢሆን ነው በቡድኑ ላይ ትልቅ ተጽዕኖ ያሳድራል ብለው ስለሚያምኑ ነው ይሄንን ያህል ገንዘብ ያወጡበት ብለው ይናገራሉ እኮ ሰዎች። ለምሳሌ ሞይሴስ ካይሴዶ በጣም ውድ ነው አደለም? ቼልሲን የተከላከለበት ዋጋ ማን አነሳ? አሁን ስለ ገንዘቡ ረስተን ስለ ሞይሴስ ካይሴዶ ጉብዝና ነው የምንነጋገረው። አሁንም ይሄ አስተያየት እኮ በእኔ አረዳድ ፍሎሬን ቨርትዝ አይችልም እኮ አይደለም፣ ፍሎሬን ቨርትዝ ጎበዝ አይደለም እኮ። አልሆነለትም እስካሁን ለምን ነው ለምን አልሆነለትም የሚል ጥያቄ የተነሳበት ነው እንጂ ካለመቻል ጋር ተያይዞ የሚነገር ነገር አይደለም። በዚህኛው ሲስተም ካልሆነለት እዛው ጀርመን ቢሄድ ደግሞ መልሶ ሊሰራለት ይችላል። እኔ ከእንግሊዝ ሚዲያ ባህሪ ጋር አያይዣ አላየውም ይሄን፣ ምክንያቱም ፍሎሪያን ቨርትዝ በሚጫወትበት ቦታ በተሰጠው ሚና እስካሁን ድረስ ያሳየው ነገር የጀርመንም ባይ የእንግሊዝን ባይሆን የማንም ሚዲያ ማንሳቱ አይቀርም። እኔ እንደዛ ነው የሚሰማኝ በዚህ ልክ ይሆናል ብለህ ታስባል ብዙ ነገር ነው የሚባለው እንግሊዝ ሚዲያ ላይ ስፔሻሊ አዳዲስ ለመጡ ተጫዋቾች ኢንቫይሮንመንቱን ላለመዱት ተጫዋቾች ትንሽ ጫና ሊፈጥርባቸው ይችላል እኮ አሁን ምንድን ነው መሰለሽ እንደዛማ ካል እንደውም በጣም የበለጠ እሱ ላይ የሚሰጠውን አስተያየት እኔ ያን ያህል የጠነከረ ነው እኮ ብዬ አላምንም አሁንም ምን ማን ምን አለው ምንም እኮ ያለት ነገር የለ ይሄ አሁን የእሱ እኔ አሁን በዚህ መንገድ ለመረዳት የሚከብደኝ እንዴ አሁን ለምሳሌ ነገርሽ በማንቸስተር ዩናይትድ መጠን ተብራርቶ ተብጠርጥሮ የሚታይብሽ ብትኝ ምልትኝ ነው እኔ ማንም ነው ኮም ነገርሽ በእንግሊዝ ፕሪሚየር ሊግ ላይ የሚሳተፍ የትኛውም ክለብ የደረጃ ሰንጠረዥ ምራ፣ ዋንጫ ይብላ፣ ቻምፒዮንስ ሊግ ይለፍ፣ ምንም ችግር የለም። ማንቸስተር ዩናይትድ በጎ ነገርም ሲያደርግ፣ በጎ ነገር ማድረግ ሲያቅተውም እንደ ማንቸስተር ዩናይትድ የሚብጠረጠር ክለብ የለም። የማንቸስተር ዩናይትድ ተጫዋቾች ላይ የሚታይን አይነት ክፍተት ተከትሎ ሳምንቱ ሙሉ የሚነጋገሩብሽ አይነት ነገር እኮ አይደለም እኮ ፍሎሪያን ቨርትዝ የሚገጥመው ሊቨርፑል ለምሳሌ አምና ሻምፒዮን ሆኖ አንድ አራት መቶ ሀምሳ ሚሊዮን ፓውንድ በላይ አውጥቶ ሁለት ዘንድሮ ሀይሊ ለዋንጫ ተጠብቆ ሶስት እነዚህ ሁሉ ነገሮች አድርጎ ባለፉት ሶስት ተከታታይ ጨዋታዎች ላይ ስለተሸነፈ ሊቨርፑልን በተመለከተ የበዛ እንዲሆኑ ነው እንዲሆኑ ነው እንዲሆኑ ነው ያሚያም እየተነሳ ሊቨርፑልን በተመለከተ ሲናገር ሰምተሻል አልሰማሽም ይሄው ነገር ማንችስተር ናይትድ አርጎት ቢሆን ኖሮስ ይቆማል እንዴ ኢንተርናሽናል ብሬክ ነው ምንድን ነው ምናምን ምናምን ነው የምትይው ነገር የሚቆም ነገር የለም ይሄ የምር መሆኑን የምታውቂው አንዱ ሰሞኑን ውይይት ነበረ ውይይቱን የሚያደርጉት አለን ሽረር፣ ማይካ ሪቻርድስ እና ጋሪ ሊኒከር ናቸው። ማንቸስተር ዩናይትድ አይን ይበዛበታሉ። ማንቸስተር ዩናይትድ ነገሮቹ ስክሩትናይዝድ ይሆናሉ ማለት ዝርዝር ነገር ውስጥ ሁሉ ይገባና ሀሳብ ይሰጥበታል። ማንቸስተር ዩናይትድ እያንዳንዷ ነገር ወደዚህም፣ ኮሽ ሲል ከዩናይትድ ጋር ከተያዘ ትልቅ ነው ጉዳዩ። ወደዚህም ዘንበል ቢል ትልቅ ነው ጉዳዩ። እያንዳንዷ ነገር በጣም ተብጠርጥራ ትታያለች ወይ? መጀመሪያ አለ እና ጋሪ ሊኒከር ይጠይቋል። ማይካ ሪቻርድስ እንዲህ ያለ ስሜት አላል። እኔም አንቺ ልጠይቅሽ አለሽ፣ ማንቸስተር ዩናይትድ ሲሆን ነገሮች የበለጠ ትኩረት ይሰጣቸዋል የሚል ስሜት አለሽ የለሽ? አለ አለ። ከዛ በኋላ ጋሪ ሊኒከር የሚለው ነው የእኔ ትክክለኛው ሀሳብ፣ እሱ ስላለው ሳይሆን እኔ መጀመሪያ የማስበው ማንቸስተር ዩናይትድ በዚህ አገር ሚዲያ ብቻ አይደል ማንቸስተር ዩናይትድ በኢንተርናሽናል ሚዲያው በእንግሊዝ ሚዲያዎችም የሆነ ነገሩ በጣም ከፍተኛ በሆነ መጠን ትኩረት ይስባል። ቶሎ የማይለቀቅ ትኩረት ይሆናል። የዩናይትድ እና ጋሪ ሊኒከር ምን አለ፣ ይሄንን ፖዘቲቭ ሊ እንውሰደው ወይስ የዩናይትድ ሰዎች አሞሪምን ጨምሮ እንደመበደል መበደል ስለሚያዩት የእኛን ሲሆን ታከራላችሁ ስለሚሉ በመጥፎ እኒየወይ አለና ጠየቀው ትልቅ በመሆን ነው ይህንን ያህል ትኩረት የሚሰጥህ እንጂ ዩናይትድ አሁን ያለበት ስታተስ የሚያስረሳ ነው። ገብቶሻል አ አውት ኦፍ ዩር ሳይት የሆነ ሌላ አስራ አምስተኛ ደረጃ ይዞ እየጨረሰ አስራ አምስተኛ ወታች ወርደሽ ዩናይትድን ቻምፒዮንስ ሊግ ከገቡት በላይ ዋንጫ ከበሉት በላይ ዩናይትድን ምን ሆነ ዩናይትድ እንዲያረገ ዩናይትድ ቤት እኮ እንዲሆነ መልበሻ ቤት ውስጥ እንዲተፈጠረ ምናምን ምናምን እያልሽ የምታወሪው ትልቅነቱ አስገድዶች ነው። ብራንዱ በጣም ትልቅ ትልቅ ትልቅ ስለሆነ ነው እያለ ያውራል ጋር የለኝ ነገር ለዛ ነው እንጂ መጠላት፣ መጥፎ ስሜት መያዝ ምናምን አይደለም። ፍሎሪያን ቨርትዝ ከዚህ አንጻር ምን ሆነ? ምንም እኮ የሆነው ነገር እኮ የለም አይ ሱማ ምንም አልሆነም እኮ። ስለዚህ ሚዲያ ባህሪ ማለት ነው፣ የእንግሊዝ ሚዲያ ባህሪ ቦታ ላይ ያ ነገራቸው መነሳት አለብህ። አሁን እኔ እንዲታይ የፈለግኩት ከራሱ ከግሉ አንጻር አሁን ፍሎሪያን ቨርትዝ የት ነበረ ምን ነበር የሚባለው ስለሱ? ከዛ ወደዚህ ሲመጣ ደግሞ ስለሱ የሚባለውን ነገር እኮ ያያል፣ ሶሻል ሚዲያም ላይ ያያል። የእንግሊዝ መገናኛ ብዙሀኖችም ቢሆን ምንም ትኩረት አልሰጡትም ብለን የምንናገረው አይደለም። በዚህ መጠን በዚህ መጠን ሊሆንም አይችልም። አሁን ለምሳሌ ማንቸስተር ዩናይትድ ተጫዋቾችንም አዳዲሶቹን ተጫዋቾች ብናነሳ ሼሽኮን ብናነሳ ማን ምን ብሎታል? የማንቸስተር ዩናይትድ ተጫዋች ነው እኮ ማንቸስተር ዩናይትድ ትልቅ ትኩረት የሚወስድ ነው። ግን በግል ካየነው ገና ነው፣ ጊዜ ይፈልጋል። ስለዚህ ወደፊት ነገሮችን ሲያበላሽ ሸሽኮ የሚተችበት መንገድና የሚያበላሽ ከሆነ እንደገና ደግሞ ፍሎሪያን ቨርትዝ በዚሁ የሚቀጥል እና የማይሳካለት ከሆነ የሚተቹበትን መንገድ ያኔ እናያለን። አንደኛው እዛ ምን ሲባል ነበር ስለ እሱና እዚህ ስለ እሱ ምን እየተባለ ነው የምትይው። እዛ ማድረግ የሚችለውን ነገር እዚህ አድርጎ ቢሆን ኑሮ እዛ የሚባለው ነገር እዚህ የሚባል ነበረ። እዛ ያደርግ የነበረውን ነገር አይተው ይህንን ልጅ ብንገዛ እዛ ያደረገውን ነገር ለእኛ ሲያደርግ እኛ ትልቅ እንሆናለን ብለው 116 ሚሊየን ከፈሉበት። ያንን አገልግሎት እዚህ መቀጠል አልቻለን። ጥፋቱ የእሱ ነው እያልኩ ግን አይደለም። እኔ ሊቨርፑል ኮሌክቲቭሊ በሰውየው ምክንያት፣ አርን ስሎት በመረጡት ምክንያት የሆነ ነገር ውስጥ ገብቷል። ያዳከማቸው ተጫዋቾች አሉ፣ ያፈካቸው ተጫዋቾች አሉ። መዳከም ውስጥ እሱን ልንጠቅሰው እንችላለን ግን በጀርመን ሚዲያዎች ይሉለት የነበረው ነገር እና በእንግሊዝ የሚሉለት ነገር የተለያየው እዛ እናዚህ እሱም የሚሰጠው አገልግሎት ስለተለያየ ነው። ግን እኔ አሁን እሱ መለያየቱ ይገባኛል እኮ አውቃለሁ፣ እዛ ጥሩ ፐርፎርም ያደርግ እንደነበረ ግን የሚዲያዎችን ጉዳይ በተመለከተ ያለው ኤክስፔሪየንስንና ጫናን የመቋቋም አቅሙ ምን ያክል ነው የሚለው ላይ ነው ማናቀው ወይም ለእሱ እንግዳ ይሆንበታል ብዬ የማስበው ይሄ ግን ሚዲያው ስራውን የሰራው ደግሞም ትክክል ነው። ስለ እሱ የሚያዘፍን ነገር የለም። አሁን ስለ እሱ በጀርመን የሚባለው ነገር የሚያስብል ነገር የለም። እሱማ ሚዲያው እንደዚ ይበል እኮ የሚል ሀሳብ እኮ አይደለም ያልኩት። ስለዚህ ሚዲያው ፍሎሪያን ቨርትዝ ይህን ያህል ገንዘብ ወጥቶበት እንደዚህ አይነት ነገር ማድረግ አቃተው ብሎ ቢናገር ፋክቹዋል ነው። ነው ሁለተኛው ፖይንት ብዬ የምወስደው እኔ የቤንጃሚን ሼሽኮ አነሳን። አሁን አደለ የቤንጃሚን ሼሽኮ ለእኔ እድገት አለው የልጁ። አሁን ቤንጃሚን ሼሽኮ የማታነሽበት ምክንያት ተሳስቶለት ነው ብያ አላምነም። ሳስተውለት በመሳሳት ስሜት ምናምን ነው ብያ አላምነም። እማምነው ምንድን ነው ፕሮግረስ አለው ለእኔ የመጀመሪያው ጨዋታ ላይ ሁለተኛው ጨዋታ ላይ ምናምን ራሱ ያመነው ግራ የገባው ነገር አለ ኦ አለ ቤንጃሚን ሼሽኮ ሚዲያ ወጣና የእንግሊዝ ፕሪሚየር ሊግ ትልቅ እንደሆነ አቃለዋል። ግን ደግሞ ስገባበት ከማውቀውም በላይ ሩቆኜ ሲሰማኝም ከመገምተው በላይ በጣም ትልቅ ነው፣ ከባድ ሊግ ላይ ነው የገባሁት፣ የሚል አስያስጥ ኮንፌሽን ነው ቻሌንጂንግ መሆኑን አምኗል። ፍሎሪያን ቨርትዝ ምን እያለች ነው ያለው? አላያችሁትም እንጂ ምርጥ ነኛል፣ ለእኔ እናንተ እንደምትሉት አደለም የሚሰማኝ ዲናያል ነው ዲናያል ነው ምልሽ። እሱ ለራሱ የሚሰማው ስሜትና እኛ አይተን የሚሰማን ስሜት መካከል ክፍተት አለ። ይሄ ግን ከብዶኛል አለ። ከባድነቱን አመነ። እንደ ከበደው አየን። ከዛ ደግሞ እየተሻሻለ እየተሻሻለ ጎል ስኮር ማድረግ ሜዳ ላይ እንቅስቃሴዎቹ አሁን በበጎ የሚነሳ ተጫዋች ከሆነ ዋው ዚስ ጋይ ዊዝ ዘ ቦል ምናምን መባል ተጀመረ። ስለ ቤንጃሚን ሼሽኮ ዚስ ጋይ ዊዝ ዘ ቦል ኳስ እግሩ ስር ስትገባ የሚያረጋቸው ነገሮች የሚሞክራቸው ነገሮች አሪፍ ነው። ሶስተኛው ነገር ሼሽኮ ላይ መጨመር ያለበት ዩናይትድ ሲገዛው ፎር ዘ ፊውቸር የገዛው እነዚህ እነዚህ ነገሮች የአሁን ጉዳይ አድርጎ ነው። ፍሎሪያን ቨርትዝን ሊቨርፑል 116 አውጥቶ የገዛው ታሳቢ የሚደረጉት ነገሮች አሉ። ኒግልስማን ያለው ሳምሃው የአርን ስሎት ነው ችግሩ። አሁን መሐመድ ሳላህ በጣም ብዙ አጉድሏል። ማጉደሉ መነገር አለበት፣ ግን በአርን ስሎት ላይ ነው እየተላከከ ያለው። ሁጎ ኢኪቴኬ አሪፍ ነበረ እንደገና ላይ ያደበዝዞት እሱንም፣ የሚወስኑት ውሳኔ አሁንም በአርን ስሎት ላይ ነው የሚላከከው። ገና ነው። አሁንም እንዲህ ድምድም አድርገው ፍሎሪያን ቨርትዝ ላይም ለመፍረድ ገና ነው። ግን ደግሞ ተጫዋቹ እራሱ እኔ አሪፍ ነኝ ያለውንም ነገር አልቀበልም ንግል ስማንም ለጀርመን ስለሚጠቅም ተጫዋቹ ሊከላከልለት እያሞከረበትን መንገድ እና ለመከላከያ ያቀረበውን ሀሳብ ነው እኔ አልደግፈውም። እሺ ለማንኛውም አድማጮቻችንም በዚህ ላይ ያላቸውን አስተያየት ቢሰጡ በጣም ደስ ይለኛል። ሸገር ስፖርት ቤዛ በበ ግዳይ በተሰኘው የዩቲዩብ ቻናላችን ላይ አስተያየቶቻችሁን መስጠት ትችላላችሁ። በጣም እናመሰግናለን አድማጮቻችን። አብራችሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጥሩ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። የተለያዩ ፕሮግራሞችን ሸገር ስፖርት ዊዝ አበበ ግዳይ በተሰኘው ዩቲዩብ ቻናላችን ላይ ይዘን እንመጣለን። በያላችሁበት መልካም ቀን ይሆንላችሁ። ኢትዮጵያ ለዘላለም ትኖር።